ጋይስ በዚህ ቪዲዮ ምክንያት አካውንቴ ባን እንደሚደረግ ታውቃላችሁ። ሰው ስለሌላ ነገር ቀና ብለው ያወራል እንኳን ስለ ወንጌል ስለ ኢየሱስ፣ እግዚአብሔር ምስክሬ ነው። አጋንንት አለባቸው። አዎ አጋንንት አለባቸው። ይህ ዲ እሁሚሊንስማቶክ ላይ ሶስት ሚሊየን ስገባ ልጅ አርት የሚባል ወንድማችን ይሰራልኝ ነው ኦኬ ምን አልክ? ሶስት ሚሊዮን ሲገባ አራት ሚሊዮን የምተመኘው አራት ሚሊዮን ሰው እንደዛለ ትልቅ ደረጃ መድረስ ስለምፈልግ ለእኔ ሶስት ሚሊዮን አይ ቲንክ ሴሌብሬት አደርገዋለሁ። ግን መፍራት በኢትዮጵያ እንዲኖሩ ነው የምፈልገው። ብላችሁ ዋጋ ከፍላችሁ አሜሪካ ማኖር እየቻላችሁ አውሮፓ ማኖር እየቻላችሁ እዚህ ሀገር ለዚህ አላማ ብላችሁ ልጆቻችሁን እዚህ ሀገር በኢትዮጵያ የጨዋነት የምታሳድጉ መታሳድጉ ወንድምናቶች፣ በዚህ ጉዳይ ላይ ዝም እንዳትሉ። ዝም ትላላችሁም ብዬ አልጠብቅም። ዝም እንዳትሉ፣ ምክንያቱም አውሮፓና አሜሪካን የፈራ ነው ነገር አገራችን እየመጣ ነው። አገራችን እየመጣ ነው። ይኸው አገር በሰፈሩ እታማ ጀመረ። የእናትና አባቱን ሃይማኖት ቀየረ፣ ይህን ያንን ብለው በኔ ላይ ተመሱ። እኔ የቀመስኩትን ምን ነው እነዛን ሀሳቦች ወደ ሚዲያ በማውጣት ቤት ምናምን አወራን፣ ትንሽ ምናምን ራስን ለምን አታጠፋሙ? ጎዳና ልወጣ ነው፣ ብሮክ ሆኛለሁ። ስለ ቲክቶክ ላይ ላይቭ የነበረው ሁኔታ ከዛ በኋላ እንደገና አይ አልቸገረኝም፣ አልካ ሁሌ ምንም አላጠፋም ብዬ የማስመሰል ሰው ኖቤል ፒስ ፕራይዝ እቀበላለሁ ብያለሁ ኖቤል ፒስ ፕራይዝ እኔ አሁን መልእክቴን ለማድረስ ኔ ቲክቶክ አዋርድ ያስፈልጋል ከማንም ኢትዮጵያዊ በላይ አዶናይን የማውቀው ነው ከዚህ በላይም ዝና እችላለሁ ቲክቶክ አቆማለሁ ያልኩባቸው ቀናቶች ማዕት ናቸው ቲክቶክ አካውንቴ መሸጥ ፈልጌ ነበረ የዛኔ ሞመንት እግዚአብሔርን ከአስር እስከ ሀምሳ ሚሊዮን መስራት ይችል ነበረ ፓርላማ ነገ ወደ ትልልቅ ቦታዎች ይሄ ነገር መምጣቱ አይቀርም። በግልጽ በዚህ ላይ ያለኝን አቋም ፊት ለፊት እናገራለሁ። ይሄ ትውልድን የሚያመክን የወንድ ልጅን ክብር የሚያወርድ እግዚአብሔርን የሚያስቆጣ አንድ አገርን ትውልድ አልባ የሚያደርግ ሰላም እንደምን አላችሁ፣ በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የራክሽን ፕሮግራማችን እንደገና ተከስተን፣ በዛሬ ፕሮግራማችን እስከ መጨረሻ ከቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቻናላችንን ቤተሰብ መሆን ትችላላችሁ። ይህ ቪዲዮ ለብዙ ሰዎች እንዲደርስም ፕሊስ ላይክ ማድረግ እንዳትረሱ። ዝግጁ ከሆናችሁ ወደ ቪዲዮ አረ፣ ወገን አረነቃ በሉ አረንቃ አረነቃ ኢየሱስን የሚሰብኩ ሰዎች ቢሆን እኮ እንዲያተከተሏቸው ልታሳልፈው ነው አይደለም? አዶናይን ሳጠፋብህ ልታሳልፈው። አዶናይ ነው የምትፈልገው አንተ። ሲጠራ አይደለም የምትፈልገው እሱ ነው አይደለም? አሳልፈው። አዎ መፍትክ ነው። አሳልፈው። እኔ የማወራው ስለ ኢየሱስ ስለሆነ አሳልፈው። በእርግጠኛ ነኝ አዶናይ ቢሆን ሼር ታደርጋለህ፣ ኮፒሊንግ ታደርጋለህ፣ ለብዙ ሰው እንዲዳረስ ያው ማለት ነው። ያም ቪዲዮ ደግሞ በሚሊየን ይታያል። አይገርምህም? እኔ ግን ስለ ኢየሱስ ነው የማወራው። አዎ አሳልፈው። አለምንም አልለማመጠን። ወዳጆች፣ የምታምኑ ሰዎች ኢየሱስን ከልባችሁ የምትወዱ ሰዎች ግን በደንብ አድርጋችሁ ስሙኝ። ሰው በጣም እየሳተ ነው፣ በጣም እየሳተ ነው። ህዝብ አምላኩን እየቀየረ ነው። አዶናይን ስሙት እስቲ። ማርያም፣ ማርያም፣ ማርያም፣ ማርያም፣ ማርያም፣ ማርያም መጨረሻ ላይ ምን አደመሰላችሁ? ስምሽን አመሰግነዋለሁ። ጋይስ አዶናይ ባከበረው ጌታ ሌላው አከበረ። አዶናይ ያከበረውን ጌታ ትቶ ሌላውን አከበረ። የመረጠውን ጌታ ትቶ ሌላውን መረጠ። አሸናፊ እንዲሆን ያደረገውን አምላክ ረስቶ ሌላውን አነገሰ። እናንተስ ያከበራችሁን ጌታ ታከብራላችሁ? ከኔ ጋር የምትተባበሩ ሰዎች ጫን በሉትና ለእንደዚህ አይነት ሰዎች አድርሱልኝ። ሴንድ ሴንድ የሚለውን እስከ መጨረሻ አጥፉ። ካልደከማችሁ ሰላሳ ጊዜ ብቻ ኮፒ ሊንክ አድርጉልኝ። ለሰላሳ ጊዜ ብቻ የመጨረሻ የምላችሁ ነገር ቢኖር ያከበረኝና አከብራለሁ እርሱም እግዚአብሔር ነው ብላችሁ ጻፉ። ወዳችኋለሁ። መልካም ጊዜ። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ዘ ክሩሲፋይድ ክራይስት፣ ኖት ኦንሊ ዘ ሰፈሪንግ፣ የተሰቃየ ብቻ አይደለም፣ የተሰቀለ የተሰቀለ። አልቲሜትሊ ኢየሱስ ክሩሲፋይ ሆነዋል። አየ። የመረጠው መሞቻ መስቀል ነው። መስቀል ማለት በዘመናት መካከል እጅግ በጣም ክፉ የተባለው አሟሟት መንገድ ነው። የመስቀል መንገዱ ከሞቱ ይብሳል። አብ ከሰማይ ጨከነ። ብዙ ልጆችን አይደለም የሚለው ቁጥር አስር ብዙ ልጆችን ወደ ክብር ለማምጣት እኮ ነው የሚለው። እኛን ወደ ክብር ለማምጣት አንድ ልጁ ላይ ወሰነ እግዚአብሔር የጨከነው እኔን አይቶ ነው እኔን አይቶ ነው ድነት ይሄ ነው ሲቃዩ ይሄ ነው መከራው ይሄ ነው የሮም ነገስታቶች ሲሳለቁበት በፊታቸው አቁመው የአይሁድ ንጉስ ነን ይሉታል እሱ ከአይሁድ ንጉስ አይደለም የነገስታት ንጉስ ነው የምድር ነገስታት እኮ ገዢ ነው ነንዴ ይሉታል። ካህናቶቹ አቁሞ ፊቱ ሊቀ ካህን ተብለው የተጠሩት እሱ ክሎ ሊቀ ካህኑ እኔ ለማዳን ዝቃል ዝም ያለው ኢየሱስ እኔ ለማዳን መመለስ ይችላል፣ ማጥፋት ይችላል። ሊያግዙት ሲሞክሩ ሰይፋችሁን መልሱ ያለው ሰይፉን የመዘዘውን ሰውዬ ለማዳን ነው ጆሮ የተቆረጠውን ሰውዬ ጆሮ ለመለጠፍ ብቻ አይደለም፣ ለሱ ሰው የዘላለም ህይወት ለመስጠት ኢየሱስ እዛ ድረስ መውረድ ነበረበት። እሺ ብሎ ወረደ። ድነት ሳልቬሽን። አይ ከጨጓራ መዳን አይደለም ድነት፣ ጉንፋን ማስለቀቅ አይደለም ድነት። አምላክ ሰው ሆኖ መስቀል ላይ ነው የሞተው። አይ የሆነ የሞተ ሰው አምጥቶ ተጸልዩለት ተነሳ አልተነሳ፣ ይህ አይደለም ድነት ሳልቬሽን። ከዘላለም ነው የዳንኩት ነው አይ ሞት ኢንተራብት የማያደረገው ሞት የማይበጠብጠው ህይወት የተሰጠኝ ኢየሱስ ሞቶልኝ ነው። ሞት ለምንድነው የማያስፈራ? ኢየሱስ ሞታ ሞትን ይዞት ሞተ። የንጽህናውን መጠን ይውና፣ የሰውን ልጆች የኃጢአት ጥልቀት ይው። ኢየሱስ የዚያ የኃጢአት ጥልቀት ውስጥ የገባው በዛ ንጽህናው ነው ኃጢአት የማያቀውን እርሱን ኢየሱስ ኃጢአት የማይሰራ አይደለም፣ ኃጢአት የማያቅ ነው፣ አያቅም። ኃጢአት የንጽህናው በሰው ቋንቋ ሊብራራ የማይችለው ኢየሱስ ኃጢአት ሆነ። እኔ አይደለም ያልኩት፣ ገላትያ ምዕራፍ ሶስት ኃጢአት ሆነ። በዚህ አንደርስታንዲንግ ተከተሉት። መሰቃየቱና መሞቱ ሁሌ አይናችን ፊት ይምጣ። እውነቴ ነው የምነግራችሁ የሚያደርግልንን ነገር አታስቡ፣ የተደረገልን አስቡ። ካረገልኝ በላይ ምን ያደረግልኛል? ከሆነልኝ በላይ ምን ይሆንልኛል? ከሰጠኝ በላይ ምን ይሰጠኛል? ከዚህ በኋላ ምንስ ቢሰጠኝ ራሱን ከመስጠት በላይ ምን ይሰጠኛል? የመጨረሻው እኮ ክብሩ ነው። ክብሩን ሰጠኝ። የመጨረሻ እኮ ማንነቱ ነው። ራሱን ሰጠኝ። መስቀል ላይ ሞተልኝ አልበቃ ብሎት እኔ ውስጥ ገብቶ አደረ። ሳልቬሽን ሰው ስለ ሌላ ነገር ቀና ብሎ ያወራል። እንኳን ስለ ወንጌል ስለ ኢየሱስ እንዴት ላፍር እችላለሁ? ስለ ሌላ ነገር ማፈር ነው እንጂ ስለ ኢየሱስ ሰው እንዴት ያወራ? ሰው ስለ ራሱ ሲያወራ እኮ አያፍርም። ስለ ኢየሱስ እንዴት እናፍራለን? ሰው ፕሮፋይሉ ሲያወራ እኮ አያፍርም፣ እኔ ማለት ሲል እኮ አያፍርም። የእግዚአብሔር ልጅ ከሰማይ እኔን ለማዳን የወረደ ያላፈረብኝ ክብሩ ነቷ ስለሱ እንዴ ነው የምታፍረው? ብዙ ሰው ያለው በጨለማ ላይ አይደለም ያለው። ብዙ ሰው ብርሃን በሚመስል ብርሃን ግን ባልሆነ ብርሃን ውስጥ ተዘፍቆ ነው ያለውና ለነዛ ህዝቦች ሁሉ አጥብቀን እንድንጸልይ በጌታ ፍቅር አበረታታችኋለሁ። ወደ እውነተኛ ወደ ሆነው ብርሃን ብዙ ሰው ብዙ ሰዎች በፌክ ብርሃን ነው ተታለው ያሉት፣ እና እውነተኛ ወደ ሆነው ብርሃን ወደ ክርስቶስ እንዲመጡ እንድንጸልይላቸው አጥብቀን በእግዚአብሔር ፊት ስለነሱ እንድንጮው እንድንቃትት ለምና በዚህ አጋጣሚ ልላችሁ ፈልጋለሁ። እግዚአብሔር ይባርካችሁ። ተባረኩልኝ። ወዳችኋለሁ።